አይቀጣልም በነዚህ ላይ እንደ ፍሬ ካል ህዳሴ ግድብ ከወሬ ያላለፈ የሚሆን 13ተኛ ዓመት ቢሆነው እንደ አዲስ እንዲሰራ ፈርሶ እንዲሰራ የተደረገበትን ብዙ ዋጋ ተከፍሎ፣ ግን ፋንክሽናል ተደርጎ ወደ ጠቃሚነት የተሻገረበትን ነገር በዚህ በ24 ወይም መጋቢት 4 2010 ጀምሮ በመጡት የስድስት ዓመታት ፍሬዎች ውስጥ አንዱ ነው ማለት። ከዛ ሌሎች ሌሎች አይናችን የገለጡ መዝናናትም እንችላለን ወይ ለካ እንደዚህም አለ ወይ ብለን ችግኝ ከ31 ቢሊዮን በላይ ቁጥር ያላቸው ችግኞች የተተከሉበት ስድስቱ ዓመት ያ አንዱ ፍሬ ነው። በዓለም ላይ እጅግ በጣም ፈታኝ የሆነውና ማንም ቢሆን መፍትሔ ሊሰጠው የማይችለውን የአካባቢ አየር ለውጥን መፍትሔ ሊሰጥ የሚችል ማንም ሲጀምር የሳቅበት ዛሬ ላይ ግን ማንም የማይደርስበት ድል የተገኘበት እሱ አንዱ ድል ነው። ሌላው የግሪን ሌጋሲ ውጤት ሆኖ እንትን የሚለው የስንዴ ፕሮጀክት ነው። ስንዴ ማምረት እንደቀልድ የበጋ መስኖ እንደዚህ እንደዚህ እየተባለ ዝናብ መርጨት ሁሉ ሲባል አስማት ሁሉ የመሰለው ሰው አለ። ሌሎች ቴክኖሎጂውን ከጀመሩ ስንት ዓመታት አስቆጥረው እኛ ካፈጀ ካረጀ በኋላ እንኳ ጀምረነው ግን እንደ አስማት ተቆጥሮ ያንንም ለማነወርና ለማጣጣል የተሞከረበትን ሁኔታ አይተናል። ያጣጣሉትም ወድቀው ቀርተዋል። የተጠቀሙትም ተጠቅመውበታል። ስንዴ ከኛ ሀገር አልፎ ወደ ውጭ ተላከው ለውጭ ለምን ይላካል? አንድ ጥያቄ ነው። ለምን ሰዎች አልሸጡም? ሌላ ጥያቄ ነው። ይሄን እንዲሆን ምን አድርገናል? ሰዎች እንዲሸጡ ምን አይነት አበረታተናል? ለሀገር ሰርታችሁ በሀገራችሁ ላይ ሀገርም ማገልገል አለባችሁ ብለን ገበሬዎችን በዛ ላይ የተሳተፉ ሰዎች ምን ያህል ፑሽ አድርገናቸዋል? አይ እሱ ደግሞ እንተሳንን ያገኘነውን ሁሉ እየቀበርን በየቦታው ላይ ግሽበት ገና እንዲመጣ እያወራን እየተናገርን ምርቱ እንዳይሸጥ የሚያደርግ ንግግርና ተሳትፎ ላይ ነው ነው ወይስ ሰዎች ያን በማድረጋቸው ለቀጣይ አብዝቶ በመሸጥ እንጂ ያዙትን መያዝ እና ዛጋ ማበላሸት ተገቢ አይደለም ብለን ተናግራል? የቱን ነው የተናገር ነው ስንናገር መጀመሪያ ችግሩ እንዲፈታ ሰርተን ከሆነ ቀጥሎ ደግሞ ለምን ችግሩ አልተፈታም ብሎ ለመተቸት ይመቸን። እንደተመቸን ብቻ እየሄድን የራሳችንን መከራ አብዝተን በሌሎች ላይ መከራ እንዲበዛ የራሳችንን መፍትሄ አልባ ህይወት ለሌሎችም ለማውረስ የምንሄድበት ነገር በሙሉ መጥፎ ነው። ነገር ግን አላስቆመንም ሰው የስንዴ ምርትም የግሪን ሌጋሲም፣ እነዚህ እነዚህ የስድስት ዓመቱ ፍሬዎች ናቸው። የአድዋ ዜሮ ዜሮ የመስቀል አደባባይ እና መሰል ላይ ያላቸውን የፖለቲካ ጩኸት በስድስት ዓመቱ የተፈቱ ነገም ተነጎዳን። በዚህ ሰበብ ሰዎች የማይጋጩበትን ሁኔታ የፈጠረ ነው። የስድስት ዓመቱ ሁኔታ በየዩኒቨርስቲው በየቀን ሰራተኞች በሚበዙበት ላይ እርስ በእርሱ በብሔርተኛነት በጎጠኝነት ይገዳደል የነበረውን የሰው ሞት ሁሉ ያስቀረ ነው በስድስት ዓመቱ። ባለፉት እንግዲህ ስድስት ዓመታት ማለት ነው ሀገራዊ ተወዳድረው ያሸነፉ ብቻ ሳይሆን ተወዳድረው ቢሆን ያላሸነፉ ፓርቲዎች ከመታሰር ከመሳደድ እና ሌላ ሌላ ነገር ከመደረግ አልፎ መንግስት የካቢኔ አካል ሆነው ከአምስት በላይ የሚሆኑ የካቢኔ ተወካዮች ሌሎች መሆናቸው የሌላ ፓርቲና እንዲሁም ደግሞ ምንም አይነት ፓርቲ የማይወክሉ ሰዎች በመንግስት እምነት አግኝተው ለሀገር መስራት እስከቻላችሁ ድረስ ተብለው ተወክለው አብረው እየሰሩ ያሉበት መጀመሪያም የመጨረሻም እንቁ ነገር ነው። ባለፉት ስድስት ዓመታት አጋር ተብሎ ተለጣፊ ጥገኛ እንዲሁ ሲፈልጉ የሚጠሩ ሲፈልጉ የማይኖሩ ሀገርን እያሻገሩ ሀገር እየጠበቁ ያሉ ሶማሌ፣ አፋር ጋምቤላ፣ ጉምዝ እና እንደዚህ እንደዚህ ተብሎ አንዱን አነስተኛ አንዱን ከፍተኛ ተብሎ የተባለው ግብዞች፣ ክፎች፣ የኢትዮጵያ ጥላቶች ይዘውት የነበረውን የስልጣን ቁጥጥርና ሌሎችም ቢሆን ተወከሉ ቢባሉ ዙሪያቸውን በራሳቸው በነዛ ሰዎች ከበው የእነሱን ትዕዛዝ ብቻ የሚያስፈጽሙ አድርገው የሰሩበት ነገር ተሰብሮ ሁሉም ኢትዮጵያዊ በኢትዮጵያዊነት በአቅሙና በችሎታው ኢትዮጵያን ለማገልገል በኃላፊነት የሚመጣበት ኢትዮጵያን እንደ እኩል አድርጎ ያሰለፈ የፖለቲካ ምህዳር መሰረተበት ይህ ባለፉት ስድስት ዓመታት ፍሬ ነው ማለት ነው። ጎጠኝነት፣ ዘረኝነት፣ ሆዴድ፣ በአዴን፣ ዲሄዴን፣ ህዋት እየተባለ በየመንደሩ የተወሸቀ የፖለቲካ ፓርቲና ከመንደር መንደር እንኳን ነፃ አድርጎ የማያንቀሳቅሰውን የኢትዮጵያ የመጥፋት ውጤት ወይም የጥፋት ባለቤት የሆነ የፖለቲካ አደረጃጀትን አካሄድ እስከ ቆሻሻውም ቢሆን ሀገርን ለማሻገር ሲባል ሀገራዊ ጥላ ተመስርቶ ብልጽግና የሚባል ድርጅት ስሙ እንኳን የመጣው ባለፉት ስድስት ዓመታት ነው ማለት ነው አንዱ ይሄ ቀላል ፍሬ ላይሆን ይችላል። አንዱን ብቻ ብናወረው በጣም ብዙ ሚስጥሮች ብዙ የሚፈታቸው ዛሬ የማይታዩ ወደፊት እያቀለላቸው ይሄዳል። ዛሬ እንዲያ ነው እየተባለ የሚባለው ያበደ ሁሉ በየሰፈሩ የሚያጠፋውን ጥፋት የከሌ ጥፋት ነው እያለ ሊያላክክ የሚችለው ነገር ቢዘረዘርም እንኳን ያ ግን አቅም ኖሮት ወደፊት የሚቀጥልበት እድል እንደሌለው የተረጋገጠበት ነው ማለት ነው። ሌላው ወደብ በወሬ እንኳን የማይነሳባት አገር። ወደብ ስለ ወደብ መጠየቅ ማውራትም የሚያሳስር የሚያስገድልባት ሀገር ላይ ስለ ወደብ ተወርቶ ቅድመ መግባባትና እንዲሁም ሌሎችም ደግሞ እሰጣለሁ እሰጣለሁ የሚል የማግኘቱን ኦፖርቹኒቲ ከፍ ያደረገ ወደብ ኢትዮጵያ እንዳገኘ ሊያስቆጥር የሚችል መግባባትና ስኬት የመጣውም ባለፉት ስድስት ዓመታት በመጣው ኢትዮጵያዊ ለውጥ ነው ያመጣ ነውን የመጣውን ለውጥ ጠብቆ አስጠብቆ ተንከባክቦ ወደሚገባው ፍሬ ከመውሰድ ይልቅ ያንኑ ለመጣልና ለማጣጣል መሰለፋችን የሚያስተዛዝብ ቢሆንም ለውጡ ግን በሚገባው ዋጋ እየከፈሉ ያሉ ልጆች ያስቀጠሉበትን ሁኔታ አይተናል። የራሳችንን ምርጫ ከአፍራሾች ነን ወይስ ከሰሪዎቹ ከአሻጋሪዎች ወይስ ከአጥፊዎች የሚለውን ራሳችንን መመደብ እንጂ ነገሩ ግን የቀጠለ መሆኑን ዛሬም ማወቅ አለብን። የስድስት ዓመቱ አንዱ ፍሬ ነው ማለት ነው። ፖለቲካዊ እንትኑን ብናይቅ 43 ሚሊዮን በላይ ሕዝብ እስከ ሌሊቱ 9 ሳት ድረስ ጠብቆ አንጻራዊነት ነው እንግዲህ ሁሉም ነገር በሰው ልጆች ላይ ሪላቲቪቲ ማነጻጸር እንጂ ፍጹምነት በሰው ልጆች ላይ ስለሌለ በአንጻራዊነቱ የተሻለ ምርጫ ከ43 ሚሊዮን በላይ የሚሆን ህዝብ ተሰብስቦ ምርጫ የመረጠበትና ወኪሉን የወከለበት ያንንም ወቅት ያየ ነው። ባለፉት ስድስት ዓመታት በተገኘው ውጤት ነው የምናያቸውን አዲስ አበባ ላይ በመንገድ ላይ እየተንቀሳቀሰ ሁሉ ወይ ጉንፋን፣ ወይ ሳይነስ ወይም ደግሞ ሌላ የስርዓተ ተንፈሳ በሽታ የመተንፈሳ አቅም እንዲያጣ የሚደረግበትን ያ የቆሻሻ ተምሳሌት የትሆነም ትጠሯን አዲስ አበባ ደግሞ ያጸዳና ሰዎች ማጅራት እየመቱ ምን እያሉ ይጥሉበት ሰው ገለው ይጥሉበት የነበሩን የወንዝ ተፋሰሶችን ሁሉ ቀይሮ ከዛ በሽታነት ወደ ጠቃሚና አዝናኝነት ለመቀየር የተሞከረበት እየተሰራም ያለበት ያ ነገርም እውን የሆነበት ባለፉት ስድስት ዓመታት በመጣው ውጤት ነው። ባለፉት ስድስት ዓመታት ሀገርን አሳልፎ የሸጠውና ብዙ ብዙ ጥፋቶችን የሰራው ሁሉ በአለው በተሞላው ትዕቢቱ አሁንም ሌላ ጥፋት ተነስቶ ያ ነገርም ተንፍሶ በሚገባው የተስተናገደበትና ከሞላ ጎደል የኢትዮጵያ ነቀርሳ የኢትዮጵያ በሽታ ከስሩ የተነቀለበት የአለቅምቃሚውንና ቅርንጫፎቹ በየቦታው የወዳደቁ ነገሮችን ሸክፎ መጣል የቀረበት ውጤት የመጣው ባለፉት ስድስት ዓመታት ነው። ስለ ትምህርት ፖሊሲ ትምህርት ፖሊሲ ላይ እንዲሁ ኢንጂነር ተብሎ የኤሌክትሪክ ኢንጂነር የኮምፒውተር ኢንጂነር ተብሎ ኮምፒውተር መክፈትና መዝጋት የማይችሉ ሰዎች ሁሉ እንኳን ተፈጥረው በነበረበት ሳሌ ከዛ ይልቅ ሰዎች እስኪያን ሙያ ወረቀት ከመሸጥ ከመግዛት በተለያዩ ቦታዎች ላይም የሚሰሩ የተለያዩ አሻጥሮችን ቢያንስ ቢያንስ ተቀረፍ እንኳን ባይቻል ዛሬ አስደንግጦ ነገ ግን ወደ መሻሻል የሚወስድ ዲጂታላይዜሽንን መሰረት አድርጎ እየተሰራ ያለበት እዚህ አዲስ አበባ ላይ ከመሬት አጠቃቀምን አስተዳደር ጀምሮ ወደ ዲጂታላይዜሽን እየተቀየረ ያለበትና ይህም የብዙ ሰዎችን እንግልትና የሙስናንም ወይም የስርቆትን ነገርም እያሻሻለ የሚመጣበት ቀጣዩ የሚሰፋና እጅግ ብዙ ብሩ ተስፋ የሚሰጥ ነገር የመጣበትም ባለፈው ስድስት ዓመታት ነው ማለት ነው። እዚህ አዲስ አበባ ውስጥ ላይ የመንግስት የሆነ ነገር ሁሉ የሚጠላበት ትምህርት ቤቱም፣ ሕክምናውም ሁሉም ነገር የመንግስት ከተባለ የሚያስጠላበትን ኢንቫሮመንት ቀይሮ የመንግስት የሆኑ ነገሮች እንዲወደዱና እንደ ሀገር ተሰምቶን ትምህርት ቤትም በረሃብ ምክንያት ትምህርታቸውን መከታተል ያቃቱ ህፃናት ሳይቀሩ ትምህርታቸውን በምግብ ምክንያት እንዳያጡ ተደርጎ ተማሪዎችን የመመገብ መርሃ ግብር በዓመት ውስጥ ደብተርም፣ ዩኒፎርምም እንዲሁም ሁሉ ነገር አሟልቶ ከመስጠት ጀምሮ ጎዳና ላይ የምትኖር የሚሆን የሚኖር ሰው ልጆቹን ማስተማር የሚችልበት ኢንቫይሮንመንት የተፈጠረው ባለፉት ስድስት ዓመታት ነው። ባለፉት ስድስት ዓመታት የደካማ ቤቶችና ቤት የሌላቸው ሰዎች ጎዳና የነበሩ አቅመ ደካሞችና የቤታቸውን ከማደስ ጀምሮ ቤት የሌላቸውን ቤት መስጠት እና ይህን የሚመስል ማዕድም አጋራትም ተብሎ ከወሬ አልፎ በተግባር የተገለጸበትና ታይቶ የማይታወቅ የትም ቦታ ላይ ሰምተንም አናውቅ የዶክተር አብይ ከማውራቱ ውጭ ማለት ነው። ያ ያ ነገር እውን ሆኖ ለአንዲት እናት መሞት ተጸጸትንካል ለአንዲት እናት ደግሞ ህይወት መቀጠል ቤት ማግኘት ስንደሰት መታየት ነበረብን። ያንን ሁሉ ቀይሮ እናቶች ሲመርቁት የሚውሉ ብዙ እናቶች ከወደቁበት አንስቶ ህይወታቸው እንዲቀጥል ያደረገ አካሄድ ፍሬ ያየንበትም ባለፉት ስድስት ዓመታት ነው። ከሀያ በላይ የሚሆኑ በቀን አንዴ መመገብ የማይችሉ አቅመ ደካሞች የሚመገቡበት ማዕከላት ተዘጋጅቶ እኛ ተርፎን የምንደፋውን ሁሉ ወደዚህ እናጋራ የሚል የአብሮነት የመተሳሰብ ስሜትን ያመጣ ያንን አይነት እይታ ያየንበት የሰማንበት ተሞክሮዎች ሁሉ መጥቷል። ይህን ማስፋት የእኛ ጉዳይ ነው። ይህን ሁሉ ነገር ብንያየ ነው አዲስ ራእይ አዲስ አካሄድ ሁሉ የተጀመረው ባለፉት ስድስት ዓመታት በመጣው ውጤት ነው ማለት ነው። ምን ላይ ነን እኛ ያለ ነው። ሀብታም ሲባል ድሮ በገዳይነት በኮንትሮባንድ በእንደዚህና ሌሎች በፊልም ላይ እንኳ ብታዩት ሀገርኛ ነገር ሳይሆን ሌላ ነውርን ይሰራሉ ተብሎ የነበሩትንና አሁንም ጥቂት ሰዎች ከአሸባሪና ከነፍሰ ገዳዮች ጋር የሚሰሩ ሀብታም የሚሉ ሰዎች ቢሆን ኃጢአት የሚሸምቱበት ሀብት የነበራቸውን በአንጻሩ ሀብታም ሆነው ሌላ ሀብት የሚያፈሩ የሌላቸውን የሚደግፉ ሀገርን የሚጠቅሙ በሀብታቸው ሌላ ሀብት የሚጨምሩ ጀግኖች ሀብታሞች ግብርን በሀቅ ከመክፈል ጀምሮ ወደ ሀገራዊ ስሜት የመጡበትን ተሞክሮና ጅማሮ ያየነው ባለፉት ስድስት ዓመታት በመጣ ውጤት ነው ማለት ነው። ዲጂታላይዜሽን በዚህ ዓመት ላይ በሀርድ ወይም ደግሞ በሚታየው ገንዘብ ከተካሄደው የተለያዩ ግብዥቶች እና ትራንዛክሽኖች ይልቅ በዲጂታል የተካሄደው ነገርም ውጤታማ ነው የተባለውን አይቻልም አይሞከርም እየተባለ ቴሌ ላይ ኢቪዲ ካርድ እና የሙሉ እንኳን መጠቀም የማንችልበትን ቴክኖሎጂ ጠል የሆነ ትውልድ በዝቶ የነበረበት ነገር ተቀርፎ ቴሌብርና ዲጂታላይዜሽን እንግዲህ መጥቶ ከወረቀቱ ገንዘብ ይልቅ በዲጂታላይዝ የሄደበትን ነገር የሞከርንበት ያየንበት ባለፉት ስድስት ዓመታት በመጣው ውጤት ነው ማለት ነው። እና አርቲፊሻል ኢንቴሊጀንስን ገብቶ ከመሞከርም አልፎ በውጤት የተመራ ነገር ያየንበትም ባለፉት ስድስት ዓመታት ውጤት ነው። ቅድም ሳተላይት ብያቸዋለሁ። መከላከያም ሀገርን በሚያሻግር ቁመና ላይ እንዲሰራና ለሀገር የሀገሩን አደራ እንዲረከብ ተረክበውም ደግሞ መንግስትን ሕዝብ እስከ መረጠው ድረስ ብቻ የሚያገለግል ከዛም ውጭ ኢትዮጵያ በኢትዮጵያዊነቱ የማይደራደር ተቋም ሆኖ የተደራጀው ፌደራል ፖሊስም እንዲሁ ኢንሳና ሌላው የመረብ ደህንነት ኢትዮጵያ ጠላቶች ሁሉ እንዲህ በምናየው መንደር ለመንደር ከፈጠሩ ጦርነት ባላነሰ በተባባሰ ሁኔታ በሳይበር ዋር ላይ የሚመጣውን ነገር ሁሉ መክተው የሚቋቋሙ ጀግኖች ኢትዮጵያውያን ተፈጥረው ሀገራችን የጠበቁ ያሉበት ማካሄድ እና አሰራር የተፈጠረው ባለፉት ስድስት ዓመታት በመጣው ውጤት ነው ማለት ነው። እኛ የቱንን እና እና ይህንን ፕሮጀክቶች እንዲሁ ሳይሰሙ ተሰርተው የሚጠናቀቁበት የሚመረቁበት ጀምሮ እንትን ማለት ሀገር ላይ ተከምሮ የነበረን ዕዳ ሁሉ ተከፍሎ ከአስር ቢሊዮን ዶላር በላይ የሀገሪቱን ዕዳ ምንም አይነት ብድር ሳያመጣ መንግስት ሌሎች የኢትዮጵያ ጥላቶች ዘርፈው የት እንዳደረሱት ያልታወቀ እንኳን ሂሳብ ከፍሎ የሀገሪቱን ጂቲፒ ያመጣጠንና ሀገሪቱን ከተዛዋሪ ቅኝ ግዛት ነፃ ለማውጣት እየሞከረ ያለ መሆኑን ያየነው መንግስት የመጣው ባለፉት ስድስት ዓመታት በመጣው ለውጥ ነው ማለት ነው። እና ይህንና የሚመስሉ ነገሮች ስንት ነገር አሉ። በጣም ብዙ ብዙ ነገሮች አሉ። ወደፊትም የሚሰሩ ማንም ቢሆን የማይሽራቸው የማይሰርዛቸው ብዙ ተሞክሮች አሉ ማለት ነው። ይሄ እኔ ብቻ ያስታወስኩት ለእኔ ብቻ እንደዚህ በዚህ ሰዓት ላይ እግዚአብሔር ፈቅዶ የተናገርኩት እንጂ ብዙ ነገር አለ ማለት ነውና በየሀገሩ ተበትኖ የነበረው ፖለቲከኛ ሁሉ ተሰብስቦ ሀገር ውስጥ እስኪሆነ ሀገርህን በሚጠቅም መልኩ ላይ ተወያይ ተብሎ በየቦታው ያለ ሁሉ ወደ ሀገር እንዲገባ በነፃ የተፈቀደበት፣ በይቅርታ ሰዎች ከክስ ከእስር ቤት የተፈቱበት፣ እዛው ታስረው ሊበሰብሱ የነበሩ ሁሉ ሰዎች እና እንዳርጋቸውም ዛሬ እንደዚህ የሚያባሉና ሌሎችም እነሱ እነሱን ሁሉ የይቅርታ መንፈስ አላብሶ በይቅርታ መታየትና መተሳሰብ የታየበት ኢትዮጵያዊ ውጤት የመጣው ባለፉት ስድስት ዓመታት በመጣው ለውጥ በዶክተር አብይና አጋሮች ነው ማለት ነውና፣ ይህና መሰል ብዙ ነገሮች አሉ። ነገም ብዙ ነገር የምንመጣበት አብረን እስከሆን ድረስ አብረን እስከ ሰራን ድረስ ኢትዮጵያን ወደፊት ማሻገራችን እውን ነው። ማንም ይበል ማንም ለውድድር እንኳን የሚበቃ ምንነት ስለሌለ ምንም እንትን ማለት ሁሉ አንችል ማለት ነው። አሁን ከዶክተር አብይ ከሚሰራው እዚህ አሁን ካሉ አገር እያሻገሩ ካሉ ልጆች ጋር ከመከላከያ ስራታችን አሁን ካልኳቸው ተቋማት ካሉ ኢትዮጵያዊ መንፈሳቸው ጠንካራ ከሆኑ ልጆች ጋር ሊወዳደር የሚችል ሰው የለም። ያይሳደብ የሚችለው እሱ በውስጡ የተቋጠረው ይሄ ነው፣ ያደገበት የተማረው የሚያውቀው ነገር መሳደብ ብቻ፣ መስራት አይችልም። የሚገለው መግደል ነው፣ መዝረፍ ነው፣ መድፈር ነው፣ ነውር ነው፣ ተላላኪነት ነው። ሰው ያርግ፣ እኛ ስራችንን እኛ እነሱን በስራናል። እኛ የነዚህ የውራጆች ሰለባ አንሆን። ራሳችንን ጠብቅ፣ በያለንበት ትላለው። ኢትዮጵያ ታበጽሪያ። በእግዚአብሔር ሁሉም ነገር መልካም ይሆናል። ሰዓት ብዙ ቢዝም አፉ በሉ በማወቅ ሚሆን ባለማወቅ ላጠፋ ነው። እንደሰማችሁት አለም በሙሉ በከፍተኛ አድናቆትና ምስጋና ነው እየተቀበለ ያለው። ለእኛም ትልቅ ድል ነው። ኢትዮጵያ ባለፉት ጥቂት አስርተ ዓመታት ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን፣ በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን በዓለም በመደመጥ አቅማችን፣ ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ካሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት እፈልጋለሁ። ይቀጥላል። ኢትዮጵያ ተደጋጋሚ እንዳልኩት ትበለጽጋለች። የአፍሪካ ፓወርሃውስ ትሆናለች። በአፍሪካ ውስጥ ትልቅ ተደማጭነት ካላቸው ሀገራት ትሆናለች። ባልገባንባቸውና መግባት በሚገባ መድረኮች ሁሉ እየተሳተፈች ድምጿን ከሀገሯ በላይ በአህጉር ደረጃና በዓለም ደረጃ የምታስደምጥ ሀገር ትሆናለች። በውስጣችን ጥቃቅን ችግሮች አሉ፣ ያልገቡን ነገሮች አሉ። እነሱ እየገቡን እየተፈቱ፣ አንድ እየሆን እየተደመርን ታላቋን ለልጆቻችን የኩራት ምንጮቹ ኢትዮጵያ መፍጠር ይኖርብናል። ጉዟችን ይህን የሚያመላክተው በስንዴ ያገኘነውን ድል፣ በግሪ ሌጋሲ ያገኘነውን ድል በከተሜነት እየፈጠን ያለነውን ድል አጠቃላይ በጂዲፒ ያመጣነውን እድገት አሁን በዲፕሎማሲ እየደገምን ነው። ይህን አጠናክረን እንቀጥላለን።